እዚህ ያለው ለልጅሽ ሽሮፕ ግዥላት፣ እያሳላት ነው ልጅ በዛን ያህል። ቀኬ መጥፎ ነው። ልጅ በዛን ያህል እያሳለው አንቺ እኔን ትሰድቢያለሽ? ልጅ በዛን ያህል ጋይስ እያሳለው እኔን ትሰድባለሽ ቁጭ ብላ ኬኳ እኮ በእኛ ነው ያደገችው። እኛም ይመለከተናል። ፍትህ ለኬኳ፣ ፍትህ ለኬኳ ጋይስ፣ ፍትህ፣ ፍትህ ለኬኳ። በሉ ፍትህ ለኬኳ እየጻፋችሁ ጋይስ፣ ፍትህ ለኬኳ በእኛ ገንዘብን ያደገችው ኬኳ ይመለከተናል። ሲያማት እንጠይቃለን። ለምን አመማት? እንዴት አመማት? በምን ምክንያት አመማት? እንዴት ታመመች? የመጠየቅ ኃላፊነት አለበት የኢትዮጵያ ሕዝብ። ፍትህ ለኬኳ ፍትህ ለኬኳ። ይሄ ሁሉ ሳል እያሳላት ልጅሽን፣ አንቺ ስለ እኔ ሰርጌሪ እንዲህ ብላ እንዲህ ብላ እንደዚህ አሮጊት ቴንክ ዩ ጋይዝ ፍት ለኬኳ ፍት ለኬኳ በ ልጅሽ በእኛን ያደገችው በኢትዮጵያ ህዝብ ነው ፍትህ ለበረሮ ጠይቀናል በረሮቹ ሰሞኑን ጠፍተዋል ፍትህ ጠይቀንላቸው ቤት ተሰጥቷቸዋል በረሮቹ እድሜ ለቤታ እድሜ ለቤታ በረሮቹ ፍትህ ተጠይቆላቸው ቤት ተሰጥቷቸዋል ፍትህ ለኬኳ ለመሆን ልጅሽ ከዚህ በኋላ በጌታ በኢየሱስ ክርስቶስ ስም ልጅሽ መጥፎ ቃል ስትናገር አጠገብሽ እንዳትሆን። አማርኛ ነው የምታወሪው፣ ስለ ሙሙ ስለ ቄት ስለምን ስለምን ስታወሪ ስለ ፈስ ምናምን ህፃን ልጅ ፊት ነው የምታወሪው። ይህንን የኢትዮጵያ መንግስት ማየት አለበት። ሁለተኛ ነገር ልጅሽ ታማ እንደዛ በዛ ያህል ደረቷ ድረስ ሳሉ እስኪወጣ ያንን ወፍራም ሳል የምታስለው እያሳለች አንቺ ትሳደቢያለሽ። ፍትህ ለጻልጅ። ህፃን ልጅ እየተበደለ ነው ኢትዮጵያ ውስጥ ያለው አንቺ እየተሳደብሽ ልጅሽ እያሳለኝ ያለችው መቆም ያለብን ነገር። ለምን ይመለከተናል? ስለ ኬቋንያን በደንብ ይመለከተኛል፣ በደንብ ይመለከተኝ። አገር ቤት ብኖር እንደውም ማለት ነው አናትሽን በኩርኩም በስቼ ኬኳየን ነው ማሳድጋት። በኩርኩም አናትሽን በስቼ እናት ልትኛትሽ። እንዲ አይነት እናት አላየሁም። እኔ ልጅ አጠገቤ ብትኖር ማለት ነው አላስቀምጣትም። መኝታ ክፍሏ መጫወቻ አድርጌ ምናምን አድርጌ፣ ሰራተኛም ካለ ሰራተኛ እንድታያድርጌ ነው እዛ የማጫወታት። መጥፎ ቃል ልጅ እየሰማች አታድግም። ገና ወደፊት የምትጎረጉሪውን ታያለች። ከልጅነት ጀምሮ ደግሞ አሁን ባለፈው ስታስቸግርሽ ነበር። በማን ጡጣ ታዲያ? ህፃን ልጅ ፊት ብልግና አይወራም። መጥፎ ቃል አይወራም። ልጅሽን ገለል ነው የምታረጊው። ህፃን ልጆች ፒክ ያደርጋል ሁሉን ነገር ላጥላጥ አድርገው ነው የሚይዙት። አባት እየው የለም፣ እንዲ አባት አይዝም እንዴ

ከእኔ ደግሞ እንደዚህ ስትል ተስፋ ቆረጥኩኝ። ከኔ አለች ቆቆቆንዴ ማሮጭ አሁ ሰምቻለሁ። ቆይ ስለ ሱ ሄድበታለሁ። ቆይ ምን አለች? እንደው እግዚአብሔርዬ እንደው መድኃኔዓለም ነው የሚያሳያችሁ። ከእኛ ታይቶት ቱታ ተለበሰ ብላ በስመ አብ ወልደ መንፈስ ቅዱስ አንቺ ወቅትና አጥቢያ ሳትለይ ልብስ የምትለብሽ ሴትዮ፣ ከእኛ ልብስ ተለበሰ ስ አታፍሪ? እኛ እዚህ ሀገር እኮ በወቅት እኮ ነው የሚለበሰው። ሰመር ላይ አንቺ ዊንተር ልብስ የምትለብሽ፣ ዊንተር ላይ ሰመር ልብስ የምትለብሽ ሴትዮ፣ ስለ አሜሪካ አለባበስና ልብስ ስታወሪ። አስባችሁታ። ጓደኛዬ ዛሬ እኮ ከአሜሪካ ልብስ መጣልኝ እኮ ከአሜሪካ ተልኮልኝ እየተባለችበት ሀገሪቷ ላይ ተቀምጣል። ከአንቺ ልብስ እያየ የምንለብስ የልማት ሰራተኛ ነው የምትመስለው። ይሄ ይሄ መንገድ ሲሰራ መቼለትማ መንገድ ሲሰራ ይሄ ኮኖ አልኳቸው። አይ የሚቀመጠው መንገድ የሚሰራበት እንደሱ ለብሳሽ መተሽ ደግሞ ካንቺ ሰው ልብስ አይቶ ቱታ ደግሞ ማንም እኳ አልጻፈላትም ልዬ ከአንቺ አይታ ቱታ ለበሰች። እንደው እኔ ዘመኔን ሙሉ እንደውም እኔ ሁዲ ምናምን ወዳለሁ ቱታ ምናምን ወዳለሁ፣ ካያችሁኝ እኔ ቪዲዮ ላይ ሁሌ ስቀመጥ እንዳውም አሁን አሁን ነው እንትን ያልኩትኝ አንቺ መሃይም አንቺ ኮተት፣ አንቺ ደደብ፣ ከአንቺ ሰው አይቶስ ልብስ አሜሪካን፣ የቡትቱ ሀገር ተቀምጠን የልብስ ሀገር ተቀምጠን ከሺን እየለበሱ ከሺን የሚገዛው ልብስ ማለት ነው፣ ለአንቺ ቀለብሽ ነው። ከሺን የሚገዛው ልብስ ለአንቺ ቀለብሽ ነው። እኔ ሺን ላይ ብገዛ እንኳን የማወጣው አምስት መቶ ስድስት መቶ ዶላር ለአንቺ ቀለብሽ ነው። የምን አባሽን ነው ሺንን የምታናነቂው? አንቺ ንፍጣ ከየታባሽ ነው፣ ግደም ከቱርክ የሚመጣ ትላለች። እንዲህ ሶማሌ ተራ እየሄድሽ የምትለቅ የሚሆን ሰከንዳንድ ልብስ ከቱርክ እየመጣ ወይኔ በቃ ከቱርክ የመጣ እቃ በጣም ትልቅ ነው። አንቺ እኮ የበቃ ሽንኩ ሽቶዎች ፌክ ነው። ስትኮን ተስፋ የቆረጥኩትኝ ለምን ለምን ከምን አለሽ ተራዛ ሶማሌ ተራ እየሄድሽ ሽቶ እየለቀምሽ የምትመጩ ሴትዮ እስኪ ሽቶሽን አሳይ። የሽቶሽ ዋጋ እኒሆና ኔ ሽቶ ዋጋ ይታይ። አንቺ ካክ የምገዛው የስምንት መቶ የአምስት መቶ ምናምን ሽቶ እንኳን ለአንቺ ቀለብሽ ነው። አንቺ ከካ፣ አንቺ ንፍጣ ቁንጣን ይዞሽ በፈስ ባልሽን ልገይ ብለሽ ቤት ለቆ የወጣ ሴትዮ፣ እኔ አምላኬ! ዛሬ እንዴ አዳርሽ ሙሉ በቁንጣን ታመሽ የምትይ፣ ዛሬ ምግብ ለምን ያድራል የምትይ። እንደዚህ ሀገር እኮ ምግብ በቃ ከበዛ ይጠፋል። ይቅር በለኝ አምላክ። እንጀራ እንደ ትልቅ እንደ እንጀራ እኮ ከኢትዮጵያ አሜሪካ ይገባል። አንቺ ሰገጤ ጤፍ እዚህ ያለ ሁሉ ነገር እኳን አንቺ ደንቆሮ መቼ ነው የምትማሪው? አንቺ ማሐይም መቼ ነው የምትሰለጥኙ? እንጀራ ምናምን እኔ ከሀገሬ ተውኩት። እንጀራ እዚህ ተሰዱ አብሮ ይመጣል። እዲያ እኔ እንጀራ ማንቋሸሽ ምናምን አለም ግን እንጀራ እንደ እንጀራ ያማራችሁ በየሀገሩ ያላችሁ ከሀገር ውይ ተብሎ የተወጣ ምግብ እዚህ አሜሪካን አለ። ቡና ብቲ እንጀራ ብቲ ሲኒ ብቲ ጀበላ ቃሚስ ብትቱ አሜሪካ ሀገር ሁሏ ዲሲ ሂጂ እስኪ። ዲሲ ማለት ትንሿ እኮ ኢትዮጵያ ናት። እንጀራ በትኩስ ትኩሱ ነው የሚገባው አሜሪካ። እህል ጠር ዘሯን በህል ያለቀ ዘር ሽማ በህል ያለቀው ሽሮ አይቀር በርበሬ አይቀር በሱ አይቀር ቅቤ አይቀር እንዴ አሜሪካ እንዴት ነው የምታዩ? አሜሪካ ሰው ተቀምጦ ኢትዮጵያ ላይ ተቀላላችሁ ማለት ምንም ትንሽ የማይዝሽ እኔ ቲክቶክ ቢዘጋልኩሽ እኮ ድሮም እኔ ቲክቶክ አላስተዳደረኝም። በህይወቴ ዘመንም ለምኜ እንደዚህ በእግዚአብሔር በመድኃኒዓለም እርዱኝም ብዬ አላውቅም። እርዱኝ እኔ እኔ ቤታ ማለት ነው። አይታችኋል አይደል ልደት እንኳን ሳከብር ማለት ነው። ገብጋባ አይደለሁም። የልደቴን ገንዘብ እንኳን ለአማራ ህዝብ ነበር ስልክ ነበር። አንቺ እከክ ያለኝን መድኃኒዓለም ይባርከው። ሆዳም ጋብሮም ስግብግብ ስለሆንሽ እንደዚያ ግሪዲ የሆኑ ሰዎች አይታችሁ ታውቃላችሁ? እሷ እንደዛ ናት። በጣም ግሪዲ ለሁሉ ግብግብግብግብግብ። እንደዛ አይነት ሰው ስለሆነሽ ገንዘብ አይበረክትልሽ አየሽ። ኑሮሽን በእኛ እንደምትተዳደር ይራስ ዳይቦ ስድስት አንበሳ መልሽ ብሎኛ ወተት ተገዛበት፣ ኒዶ ተገዛበት። እኛ ነን እኮ ልጅሽን የምናስተዳድረው የምንለው በምክንያት ነው። ይሄ ማህበረሰብ ነው ልጅሽን ኬኳን እያስተዳደረ ያለው ስለዚ፣ ኬኳ ሲያስላት ስታለቅስ ሀላፊነት አለብን የመጠየቅ ኃላፊነት አለብን የመጠየቅ። በእኛ ወተት የሚገዛ ኒዶ ከሆነ ኬኳ ስታለቅስ እንጠይቃለን። ለምን አለቀሰች? እንዴት አለቀሰች? ምን ሆና አለቀሰች? ምን ማበላሻት፣ እንዴት ተጫወተኝ፣ መጫወቻ ተገዛ፣ እንጠይቃለን። ምክንያቱ በእኛ ነው እያደገቻለች። እኔ በማህበረሰብ የሚያድግ ልጅ የለኝ። በማህበረሰብ የሚያድግ ልጅ የለኝ። ሰዎች ላይ ላት እስኪወጣ ድረስ ነው። እንድታነጠን እንጭ የማደርግሽ ዛሬ ፎቶ ለጥፈሽ አርገሽ የማታውቂውን በቲክቶክ ታሪክ ፎቶ ለጥፈሽ እንድትሳደቢ ነዋ። ነገ ደግሞ ብዬሻለሁ ወፍራ ማጃግስ የተረሳችኋን ቡታንታሽን ቀዳዳዋን ይዘሽ አደባባይ እንድታብጃ አረግሻለሁ። ሀሌሉያ ታብጃለሽ ብይ ብያለሁ ታብጃለሽ። አትንኪን ብየሽ ነበረ። አንቺ ገመዳፍ ራስሽ እንደ ጨዋታ ያለሽ ራስሽ እንደ ጨዋታ ያለሽ፣ ዛሬ ራስሽን አልታዘብሽም? እኔ ለማዋረዴ በአንቺ ቤት የተዋረ አንቺ እኔ እኮ የዘመኑ ልጅ እኮ ነኝ። ቪዲዮ እናይታችኋል፣ ልጅ ሆኜ ስጨፍር ልጅ ሆኜ የምጨፍራቸው ሁሉ ቪዲዮዎች አሉ እ አንቺ እኮ በዛ ዘመን እኮ ቪዲዮ ምናምን ቀረፃ ምናምን ባልኖርበት እ የተወለድሽ ሰው ትየኮንሽ ከኔ ጋር ቁጭ ብለሻውን ስታወሪ አታፍርን? ጋይስ ቪዲዮ እናይታችኋል፣ ልጅ ሆኜ ስጨፍር ምናምን የልጅነቴ ቪዲዮ እንኳን አለኩ። በቅርብ ጊዜ መወለዴን እኮ ያስታውቃል። አንቺ የቅርብ እንኳን ቪዲዮ የሌለሽ መቼ ሴኬ እኳን እኔ ነኝ ብለሽ ካላወጣሽ በስተቀር እኔ የልጅነቴ የቅርብ እንኳን እግዚአብሔር ምስክሬ ነው። ቴንኪዩ መሰለ የቅርብ እንኳን የልጅነቴ ቪዲዮዎች ያለኝ ሰው እኮ ነኝ። ልጆኛ የታችኋል፣ ፀጉሬ ራሱ ሲያምር የለሽም። በድሮ ጊዜ ድንጋይ በድንጋይ እየተፋጨ እሳት በሚወጣበት ዘመን የተፈጠርሽ ሴትዮ። ከኔ ጋር ታወሪያለሽ? ቀስተደመና ነጭና ጥቁር በነበረበት ሰዓት ሳይጋጭ በፊት የተፈጠርሽ ልጅ ከኔ አንድ ፍሬ ልጅ ጋር ስትታይ ነው የሚገርመኝ። እኔ ላንቺ እኮ ልጅሽ ነኝ። ጡትሽ ባይወርድ ኖሮ ወተት ቢኖረው እሹሩሩ እያልሽ ታሳድጊ ነበር። እግዚአብሔር ነው። በሱ አንጻር እኔ ዘመኑ ልጅ ነኝ። እናቴም ሳይ እስኪ ሷ የድሮ እንግዲህ የድሮ ቪዲዮዎች ለማውጣት ማለት ልጆናችሁ ስትጨፍሩ ምናምን ስትሉ ቪዲዮ ተቀርጾ ካላችሁ፣ እንዴ ምን ትቀልዳላችሁ? በጣም የቅርብ ልጆች ናችሁ። በእሷ ዘመን ግን ቪዲዮ ባልነበረበት ዘመን ሃይማኖትሽን ደግሞ ሁለቴ ሶስቴ የምትቀይር ሌላ ሴቷ ቴቴ አይቸዋለሁ። ደሞ ፎቶሽንም ተልቆ አይቸዋለሁ። ሙስሊም ነበር፣ ከዛ ወደ ሃይማኖትሽን ሰማንያ ጊዜን ነው የምትቀያይር አንቺ። ንፍጣ ስታስ አጥንት የሚያመልጥሽ ሴትዮ ገና ስቴ ድንች ነው ካፍሽ የሚወጣው። ከድስቱ ላይ ምግብ አንስተሽ የምትበይ ከድስት ላይ ነው ምግብ አንስተሽ የምትበይ። ሶፋ ብርቅ የሚሆንበት ኧረ እናቴ እንሳኝ። እኔ ቤታ ወሬ የምንን ስጨርስ ማለት ነው ከአልበሞቼ ውስጥ ፎቶ አሳያችኋለሁ። እኔ ሶፋ ብርቅ አይመስለኝም ነበረ። ኧረ እኛ ዴክ ሁሉ እኛ ጋ ይሄ ምንድነው? የምን ዴክ ምድ፣ የሚባለው ዲሽ ነው የሚባለው። እኛ ቤት ትልቅ ዲሽ ነበር። ሁል ጊዜ እንደዚህ ብርቅ ነው እንዴ? ወይኔ እኔ አላቅም ነበር ሶፋ ብርቅ እንደሆነ፣ እናቴን ይሳኝ አላቅም ነበር። አረ እኛ ዲሽ እኛ ቤት ትልቅ ዲሽ ነበረ፣ ጎረቤቶች ሁሉ መተው ቲቪ አዩ ነበር። እንዲህ ብርቅ ነው እንዴ ጋይስ? አረ ግቢያችንን አሳያቸዋለሁ፣ የኖርኩበትን ግቢ። እኔ አላቅም ነበር እኔ አሁን እንደዚህ ሶፋ ምናምን ኮተታ ኮተት ብርቅ አይመስለኝም ነበር። ሶፋ ላይ የተነሳች ቻፕታ እንዴት መስለኝ ነበር። አረ አሳይሻለሁ አሳይሻለሁ፣ እናቴን ይሳኝ አንዴ። ሶፋው ላይ በሂል ጫማ ምን የመሰለ ጫማ ልብሴን ሁሉ ታይዋለሽ ዝንጥ ብዬ እንዲህ ብዬ ሶፋ ላይ ሁሉ ከነ ጫማዬ የተቀመጥኩትን አልበም ፎቶ ነው ማሳያችሁ። እንዲህ ማርያምን ጋይስ ለሶፋ ብርቅ አይመስለኝም ነበረ። እናቴ ንሰ እኔ ቁሾ ቆንቦሬ ብርቅ ይሆናል ብዬ አስቤ አላቅ። አታሳያ ረብ ጋይስ አሳያቸኋሉ። እናቴን ንሰ ያሳያቸኋለ። ሶፋ ብርቅ የሆነባት ሶሷል። ሶፋ ላይ እንደ ሀብታም ልጅ የተነሳች አይመስልም ማለት ሶፋ ላይ መቀመጥ ነው አይደል? የቅንጦቴን ቅንጦት ደግሞ ሶፋ አናቱ ላይ ጎምላላው ላይ በቂጤ ተቀምጬ በጫማ የረግጬ ሁሉ አሳይሻለሁ። እኔ ያልኩትን ነገር ደግሞ እንደማደርገው አሳያችኋለሁ። ወርዳ ወረደችሽ። ኧረ በስመ አብ! ሆዳ ከርሳም፣ ጅብ፣ ወሬ አጣጪ። ጋይስ እሷ የተናገረችውን ነው የላችሁ። እኔ አባቴ ይሙት ነው የምላችሁ። ትቻት ነበር። ትቻት ነበር። አይ ለእናንተም ብዬ ይሰለቻል፣ ሰው ሁሌ ጭቅጭቅ ሲመጣ አይኗል፣ ይሰለቻል። ይሄ ህዝብ ይሰለችዋል ምናምን ምናምን ብዬ ትቼ ነበር። ጭራሽ ዛሬ ብላ ብላ ፎቶ ለጥፋ ሁሉ መሳደብ ደረጃ ደርሳለች። መሳደብ ልጇያ ሁሉ ሳል እያሳላት ሁሉ ለልጇ ትኩረት የላት አንቺ። ከክ ለውጥ አይደለም ነውጥ ላይሽ ላይ ቢመጣ አትለወጭ፣ ሰውነች ልንገርሽ። እማትለወጪ ሰው ነሽ። እኔ አሜሪካ በሆን እማር ነበረ። በመጀመሪያ ደረጃ ልንገርሽ፣ አሜሪካ ትምህርት ለመማር ኢትዮጵያ ይቀላል። በነገራችን ላይ የትምህርት ሱስና የእውቀቱ ሱስ ካለሽ ኢትዮጵያ ተማሪ። አሜሪካን ሀገር የሰው ልጅ የሚማረው ወይ ሀብታም ባል ያለው ቁጭ ብሎ የሚያስተዳድረው ወይ ቤተሰቦቹ ለቤተሰቦቹ እያስተዳደሩት የሚመጣ ወይ ልጅ ሆነሽ ከሃይ ስኩል ጀምሮ ካልገባሽ በስተቀር አሜሪካን ሀገር ውስጥ ወይ ደግሞ ፓርታይም እየሰራ እየፈጋሽ የለም ኢትዮጵያ ላይ ግናውን አንቺ ዩቲውብ ላይ ቀን ሙሉ ማታ ተሰንቅረሽ ከምትይ ኢትዮጵያ ውስጥ ትምህርት አለ እኮ። እንዲያውም ጠንከር ያለው ኢትዮጵያ ውስጥ ነው። እዚህ ሀገር ሰው ዝም ብሎ ያልፋል። ኢትዮጵያ ውስጥ ጠንከር ያለ አስተማሪዎችና ተማሪዎች አሉ። አንቺ ደንቆሮ፣ የትምህርት ቤት ሱስ ካለብሽ እማር ነበር ሀገርሽ። ለመጀመሪያ ተማሪ፣ አሜሪካ ላይ መጥተሽ ለመማር ከመቸኮል፣ አሜሪካን ሀገር አትመጭም። ሱስ አትመጭም ንፍጣን እዚህ ለመምጣት አይደለም ቱርክ ራሱ በሽቦ ውስጥ አልፈሽ ነው ይርሹ። የትምህርት ሱስ እስካለብሽ ፊንገርን ነው ጋይስ። የትምህርት ሱስ እስካለብሽ ከኢትዮጵያ ትምህርት እስኪ ተማሪ። ምን ነው ኢትዮጵያ አስተማሪዎች የሉም? ምን ነው ስንት የተዘገበላቸው ስንት የተጨበጨበላቸው እኮ አስተማሪዎች አሉ እኮ ኢትዮጵያ። ተማሪ እስኪ ቁጭ ላይ ስራሽን ፈተሽ ዩቲዩብን ጨርሰሽ ከዩቲዩብ ተሳድበ ስጨርሺ በሽቦ ቆይ ነግራቸው ለሽቦን ደግሞ በቲክቶክ መተሽ ትሳደብ ያለሽ የትምህርት ሱስ ካለብሽ ኢትዮጵያ ውስጥ ተማሪ። ምን ኢትዮጵያ ትምህርት ይናቃል? እንዲ ኢትዮጵያ ውስጥ ትምህርት ንቀት ነው ጋይስ፣ ንገሩኝ። ንቀት ነው ኢትዮጵያ ንቀሻት ነው አገሪቷን ንቀሻት ነው። አሉ እኮ የሚማሩ እዚያ አሜሪካን ሀገር ትምህርት ለመማር ወይ ቁጭ ብሎ የሚያስተምርሽ ሰው መኖር አለበት፣ ወይ ቤተሰብሽ ላይ መጦር አለብሽ። ከዛ በተረፈ ግን እስኪ ተናገሩ አሜሪካን ያላችሁ ሰዎች ትምህርት ለመማር የትኛውን ቢል ከፍለሽ ጨርሰሽ ነው ትምህርትሽን ለመማር ማነሻ የባለስልጣን ልጅ ነሽ? የትኛውን አባሽ ቢል ተከፍሎ አልቆ ነው ትምህርት ለመማር? ቀለል ላድርግሽ። አሜሪካ በሆን ትምህርት እንማር ነበር። ንፍጣ ባላችሁበት ሀገር እስኪ ትምህርታችሁን ውሰዱ። እንኳን አሜሪካ ልትመጪ ይቅርና፣ ቱርክ ራሱ የገባሽ እኮ ብዬሽ አለኩ። በሽቦ ውስጥ እንደዚህ አልፈሽም፣ አትንኪም ብየሽ ነበረ። ገና ጨልልሻለሁ፣ ነገ ሁሉ ነው ከዚህ በኋላ ሁለተኛ አርቲስቶችን እንዳትናገር አድርጌሻለሁ። ክብር ለቤታ ክብር ይገባል። እስኪ ክብር ለቤታ በሉ ማሮቼ። አንድ አርቲስት ከዚህ በኋላ አትናገር። አንድ ሰው ስራሽ እኔ ነኝ የምሆነው የዚህ ሁሉ የኢትዮጵያ ሕዝብን ሸቀለሽ ልጅሽን ለማስተዳደር ስትሸቀይ፣ ስታስ ሰውን ሁሉ ጀግና ነኝ እያልሽ ዩቲዩብ አለኝ እያልሽ መከራቸውን ስታበይ ነበረ። ክብር ለኔ። አንድ እንዳትናገር አድርጌሻለሁ። አንድ አንድ አፍሽ እንዳትነፍሽ አድርጌሻለሁ። እናቴ ንሳኘን አንድ እስኪ ዩቲውብ ላይ ግባት፣ ስሟት። ስለ እኔ ነው የምታወራው። ቲክቶክ ላይ ስለ እኔ ነው የምታወራ። አንደኛ የገብሽ ምንጭ ነኝ፣ የገብሽ ምንጭ ነኝ። ሌሎቹን የማትናገሩ ሰው ስለማያያቸው ነው። እኔ ደግሞ የገብሽ ምንጭ ነኝ፣ ሰው ያየኛል። ለራስሽ ጊዜ ስጪ። እኔ አሁን አንቺን በዚህ ያህል ደረጃ በአብድ ብጠላ ምናምን የምናደርግ ለራሴ ጊዜ ይሰጣል። ብልጥ ነው መሆን ያለብሽ፣ ልምከረሽ እስኪ እኔ ቤታ ብልጥ ሆነሽ ምናምን ላሽ ብለሽ ምናምን ነገር በስር ውስጥ ውስጥም የምትሰሪውን ስራ ስሪ። ቤት ታረገጥሻል። ሎ ይላችሁ እኔ እንዲያውም እግዚአብሔርን አልሄድኩባትም። የሪካርዶቿን ሪካርዷን ሁሉ የሀገር አውጣላት ነበር። በውስጥ የምታወራው ግን ጨዋ ነው። የላልሹ ደግሞ ማለት ነው ሴት ልጅ ዕቃ ስትጠባ ብለሽ የላክሹን ቪዲዮ ደግሞ ስቶሪ ላይ ለጥፍልሻል። አንቺም ብሎ ጨዋ ደግሞ የልጅቷን ፊት እሸፍነዋለሁ። ጋይስ በዚህ አጋጣሚ የልጅቷን ፊት ሸፍነዋለሁ ቪዲዮም ደግሞ ቴክስቱ የሱ አይደለም ካላችሁ ደግሞ ሙሉ ስክሪን ሪከርድ አድርጌዋለሁ። ከነ ፔጇ ከነምኖ ነገ ስለምትሉ አውቃቸዋለሁ። አጨንቅላታችሁ ትተሻት ነበር እንዴ? በግድ ስደብኝ ዩቲብ ተከፍቷል፣ ገንዘብ ሊሰራ ነው። በግድ ስደብኝ ሰው ይሰለችዋል። ዩቲብሽ እንዲያስጠላ ነው ማድረገው፣ እንዲያስጠላ። ውይ አሁንም ስለቤታ ነው ውይ እያሉ እንዲሄዱ ነው የማደርግሽ አምስት ሺህ ሰ ሀምፀኒ እግዚአብሔር ምስክሬን፣ ሰውንም አላየ ወሬነ ማየው እሷ እኮ በአንድ እኔ እኮ አምስት ሺህ ሰው ይዤ ነው። ሰው ሰለቸው እኮ ምክንያቱም ሰው አያ የድሮውን ፎቶ አየ የድሮውን ቪዲዮ ፎቶ፣ ቦርጭ የሚባል ፎቶ፣ ሴክሲ ሰውነቶች የራሱ ወገቤ የምትለጥፊያቸው ፎቶዎች ሁሉ ሰው ራሱን በራሱ እንዴት ያጋፍጣል? እንዴት ራስሽን ታጋልጫለሽ? ቤት አርቲስቶች ነፃ ወጡ ተንሿኑ ብላ እኮ መጣች። አሁንማ በጌታ ስም ተጣመመች እኮ እንዲሁ ያልሰደበችው እኮ ሰው የለም፣ ያልነካችው የለም ለገንዘብ